እናመሰግናለን በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን ወደ እናንተ እናደርሳለን ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮች ዛሬ ከጠዋት ጀምሮ ሲሰሙ ነበር እነሱን ስፖርታዊ ጉዳዮች ወደ እናንተ እያደረስን ነው ቆይታን የምናደርገው ፏድባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ ቪዲዮችንን ላይክ ቻነላችንን ደግሞ ሰብስክራይብ እያደረጋችሁ ከእኛ ጋር አብራችሁ ቆዩ ከመሸጋገሪያ በኋላ ተመልሰን ስንመጣ በቀጥታ ወደ ዛሬ ፕሮግራማችን እናምራለን ከመሸጋገሪያ በኋላ ተመልሰን እንመጣለን ወደ ቀዳሚው ጉዳያችን እናምራ። አሰልጣኝ ሩበን አሞሪም የሪያል ማድሪድ የዝውውር ኢላማ ከፍ አድርጎ ይመለከተዋል። ማንቸስተር ዩናይትዶች በክረምቱ ቡድናቸውን መልሶ ለመገንባትም ወደ ዝውውር ገበያው ቀድመው ሊገቡ ነው። ነገር ግን አንዳንድ ኢላማዎቻቸውን ለማግኘት ከሌሎች ታላላቅ ክለቦች ጋር መታገል ይኖርባቸዋል። ማንቸስተር ዩናይትድ በመጪው የተጫዋቾች የዝውውር መስኮት የባየር ሌቨርኩዘኑን ተከላካይ ጆናታን ታህን ለማስፈረም እያሰቡ ነው ቢባልም ጀርመናዊው ከሪያል ማድሪድ ጋር እንግዲህ ለማስፈረም ጠንካራ ፉክክር ሊያደርጉ ይችላሉ። ዩናይትዶች ሌላ ከባድ የውድድር ዘመንን አሳልፈዋል። በሩበን አሞሪም መሪነት በፕሪምየር ሊጉ ዝቅተኛውን ደረጃ ለማስመዝገብም እጅጉን ተዘጋጅተዋል። ከፍተኛ ደረጃ የተሰጣቸው ፖርቱጋላዊ አሰልጣኝ ከኤሪክ ቴንሃግ በወረሱት ቡድን መስራታቸውን ቀጥለዋል፣ ነገር ግን በዚህ ክረምት እንደሚያሻሽሉት ይጠበቃል። ብዙ ስሞች ከዩናይትድ ጋር ተገናኝተዋል። ብዙዎቹ ቦታዎች ላይ ቡድኑን ላይ ሊጠናከሩ ይችላሉ። እናም ጆናታን ታህ በተከላካይ መስመር ውስጥም ተጨማሪ ማጠናከሪያዎችን በተመለከተ በፍላጎታቸው ላይ ያለ ተጫዋች ነው። ስካይ ስፖርት ለመጀመሪያ ጊዜ ይፋ እንዳደረገው ዩናይትድ ጆናታን ታህን ከሚያደንቁ ቡድኖች መካከልም አንዱ እንደሆነ ይገለጻል። የመሀል ተከላካዩ በዚህ ክረምት ነፃ ወኪል ይሆናል። በዚህ ውድድር ዘመን በባየር ሌቨርኩዘን በድጋሚ አስደነቀ ሲሆን የስፔን ክለቦችን ጨምሮ በመላው አውሮፓም ፈላጊዎች ያሉት ሪያል ማድሪድ እና ባርሴሎና በሪፖርት ውስጥም ስማቸው ተዘርዝሯል። ምንም እንኳን ወደ ካምፕኑ የመዘወር እድሉ በገንዘብና በምዝገባ ጉዳይ ብዙም ያለመሆኑ ነገር ይጠቆማል። የሪያል ማድሪድ ፍላጎት በክለቡ የሚፈልገውንና አሁን የሌቨርኩዘኑ አለቃ በሆነው ሻቪ አሎንዞ መካከል ባለው ግንኙነት የበለጠ ትኩረትን የሚስብ ነው። የቀድሞው የስፔን ኢንተርናሽናል በጁን ወር እንግዲህ የክለቦች ዓለም ዋንጫ ከመጀመሩ በፊት ቤርናቢውን እንግዲህ ለመቀላቀልም ይዘጋጃል ተብሎ ይታሰባል። ምክንያቱም ካርሎ አንቸሎቲን ለመተካትም እሱ ዋነኛው ሰው ስለሆነ። ሻቪ አሎንዞ ከጆናታን ታህ ጋር ያለው ግንኙነት ተከላካዩን ለማግኘትም በሚደረገው ሩጫ ለሪያል ማድሪድ ጥሩ ድል ሊሰጠው ይችላል። በተለይም የ29 ዓመቱ ተከላካይ ቻምፒየንስ ሊግ መጫወት ይፈልጋል። ዩናይትዶች በዩሮፓ ሊግ አሸናፊ ካልሆኑ በስተቀር እንዲህ አይነት ዝውውር መፈጸምም ከባድ ያደርግባቸዋል። እንዲሁም በርካታ ግዢዎች በዚህ ክረምት በኦልትራፎርድ የሚደረጉ ይመስላሉ። ከቡድኑ ድክመት አንጻር ዝውውር እንቅስቃሴዎች እንደሚበዙም ነው አሁን ላይ እየተጠበቀም የሚገኘው ሪያል ማድሪድ ቲቦ ኮርቱዋ ጋር ያለውን ውል ሊያራዝም ሲዘጋጅ የክለቡ ሕግን ለመጣስም ፍላጎት እንዳላቸው እየተገለጸም ይገኛል። ሪያል ማድሪድ በዚህ ክረምት አዲስ ዘመንን ለመጀመር ሲዘጋጁ ስራ እንደሚበዛባቸው ይጠበቃል። ነገር ግን ተግባራቸው በዝውውር ዙሪያ ብቻ የሚያተኩር አይሆንም አዲስ ኮንትራቶችንም የሚያጠቃልሉ ሲሆን ከነዚህም ቀዳሚው የግብ ጠባቂው ቲቦ ኩርቱባ ጉዳይ እንደሆነ ይጠቀሳል። ምንም እንኳን ለሪያል ማድሪድ በጣም ተስፋ አስቆራጭ የውድድር ዘመን ቢሆንም ቲቦ ኩርቱባ ብዙ ስህተት አልሰራም። እሱ ከክለቡ በጣም አስፈላጊ ተጫዋቾች መካከል አንዱ ሆኖ ቀጥሏል። እናም የሚጠበቀው ደግሞ እሱ በቡድኑ እንደሚቆይ ነው። በሚቀጥሉት ሳምንታት ሪያል ማድሪድ ከቲቦ ኩርቱባ ተወካዮች ጋርም የሚደረገውን የኮንትራት ድርድር ለማጠናቀቅም ፍላጎት አለው። ሮይ ሌቮ እንደዘገበው ከሆነ የክለቡ አቅርቦት ከአንዱ ፖሊሲያቸው ጋር የሚቃረን መሆኑን ዘግቧል። ሪያል ማድሪድ ከ30 ዓመት በላይ ለሆኑ ተጫዋቾች ከአንድ ዓመት በላይም ኮንትራት ለማቅረብ ብዙ ጊዜ አይፈልጉም። 32 ዓመቱ ላይ የሚገኘው ቲቦ ኮርቶባ በዚህ ሕግ ውስጥ ይካተታል። ነገር ግን የማድሪዶች ሕግ ከቤልጃማቢው የኮንትራት ፊርማ ጋርም ይቃረናል ተብሎ ነው እየተጠበቀ የሚገኘው። ሲቦ ኮርቶባ አሁን ያለው ውል እንግዲህ በ2026 በሚቀጥለው የውድድር ዘመን መጨረሻ ላይ እንደሚጠናቀቅ ነው የሚታወቀው። አዲሱ ኮንትራቱ ግን እስከ 2027 2028 የውድድር ዘመን መጨረሻ፣ ማለትም ተጫዋቹ 35 ዓመት እስኪሞለው ድረስ ይቆያል። የሚጠበቀው ነገር ኮርቶባ የሪያል ማድሪድ ዋና ግብ ጠባቂ የሆነው እስከ 2028 መቆየቱ ነው። ምንም እንኳን አሁን ካለው ተጠባባቂ አንድሪያ ሉኒን ጋር ለመለየት ቀርብ ሲሆኑ በዚህ ክረምት ሉኒን መልቀቁ ምናልባትም አዲስ ፈራሚ ሊያስፈልጋቸው ይችላል። እናም በዚህ ደረጃ የክለቡ አለቆች የሚመርጡትን ኢላማቸው የኢስፓኞሉ ዮሃን ጋርሲያ ሲሆን፣ በዚህ ሲዝን በላሊጋ ውስጥም ካሉት ምርጥ ግብ ጠባቂዎች መካከል አንደኛው መሆኑን በድጋሚ አሳይቷል። ሊቨርፑል የመሀል ሜዳ ተጫዋች ለማስፈረም 60 ሚሊዮን ዩሮ ለመክፈል ተዘጋጅተዋል። ሊቨርፑል ከፍተኛ ግምት የሚሰጠውን የስቱትጋርቱን አማካይ አንጀሎ ስቲለርን ለማዘዋወር ነው እስከ 60 ሚሊዮን ዩሮ ለማቅረብ የተዘጋጁት። የ24 ዓመቱ ተጫዋች በአውሮፓ ውስጥ ካሉት ከፍተኛ የአማካይ ክፍል ተጫዋቾችም አንዱ ሆኖ ብቅ እያለ ሲሆን፣ ትልቅ ክለብንም የመቀላቀል እድሉ ከፍተኛ ነው። ስቲለር ከዚህ በፊት ከሊቨርፑል ጋር ተገናኝቷል። አሁን ላይ የመርሲ ሳይዱ ሀያል እንግዲህ በሱ ትልቅ ክፍያን ሊከፍሉትም እንደሚችሉ የሚገልጽ አዲስ መረጃ ከፌጂያስ እየወጣ ነው። ስቲለር ለአርኔ ስሎት ያጫውት ዘይቤ ፍጹም ተስማሚ እንደሆነ ይጠበቃል። አሁን ላይ ፍላጎታቸውን በማጠናከር ላይ ውሳኔ ማድረግ ይኖርባቸዋል። ስቲለር በአማካይ ክፍል የተለየ ሚና መጫወትም ይችላል። ጥሩ የግራ ግር ያለውና በተጨማሪም ተጫዋቾችን ቀንሶ በማለፍ ይታወቃል። ከአንድ ዓመት ገደማ በፊት የከቼንዶ ኦፍሳይድ አምድ አዘጋጅ ክሪስቲያን ፎልክ ስቲለር ከባርሴሎና የእግር ኳስ ፍልስፍና ጋር የሚዛመድ የአጮች ዘይቤ ያለው አማካዩ ልዩ ተጫዋች እንደሆነም በጣም ግልጽ ይመስላል ሲልም ጭምር ተናግሮ ነበር። ስቲለር ጥሩ ቢሆንም ሊቨርፑል በዚህ ክረምት ቅድሚያ የሚሰጠው አማካይ ተጫዋችን ማስፈረም አይደለም። አርኔ ስሎት አስቀድሞ በዚያ ቦታ ላይ ትልቅ ብዙ አማራጮች ያሉት፣ አሌክሲ ማካሊስተር፣ ሮያግራቨንበርች፣ ዶሚኒክ ሶቦስ ላይ ያሉ ተጫዋቾችን በመሃል ክፍል አማራጭ ናቸው። እንደ ከርቲስ ጆንስና ሀርቪ ኤሊዮት ባሉ ደግሞ ተጫዋቾች በመሀል ሜዳ ጥልቀቱን ከፍ ያደርገዋል ተብሎ ነው የሚጠበቀው። አርሰናል ሌላ የራሂም ስተርሊንግ አይነት ፊርማን እንዳያደርጉ አስጠንቅቋል። አርሰናል ከቼልሲው ክሪስቶፈር ንኩንኩ ጋር ስሙ እየተገናኘ ሲሆን፣ ሌላ የራሂም ስተርሊንግ አይነት ስህተትን እንዳይሰሩ ማስጠንቀቅ ተሰጥቷቸዋል። አርሰናሎች ከቅርብ ጊዜያት ወዲህ ከሳሚዎቹ ተጫዋች ጋር ተያይዘዋል። ነገር ግን ቻርልስ ዋትስ ለክለቡ መጥፎ እንቅስቃሴ ሊሆን እንደሚችል የተናገረው ልዩ በሆነው የከቼን ኦፍሳይድ አምዱ ላይ ሲጽፍም ቻርልስ ዋትስ አርሰናል ክሪስቶፈር ኢንኩንኩን እንዳያስፈር አሳስቧል። ምክንያቱም ከስተርሊንግ ጋር በጣም መጥፎ ጊዜ ስላሳለፉ ኢንኩንኩም ተመሳሳይ እንዳይሆን ስለሚሰጋ ነው። ራኪም ስተርሊንግ ባለፈው ክረምት ከቸልሲ በውሰት አርሰናልን የተቀላቀለ ቢሆንም በኤምሬትስ ስቴዲየም ባለፈው ጊዜም ውስጥ እንግዲህ የክለቡ መጥፎ ተጫዋች ሆኗል። ክሪስቶፈር ኢንኩንኩ በተመሳሳይ መልኩ ቸልሲ የማይፈልገው ሌላ አሳማኝ ያልሆነ ተጫዋች ይመስላል። ስለዚህ ሚኬል አርቴታ ወደ ላቀ ደረጃ የሚሸጋገርበት አይነት ስም አይደለም። ቻርልስ ዋትስ ምንም እንኳን ክሪስቶፈር ኢንኮንኩ ጥሩ ተጫዋች ቢሆንም የስተርሊንግ ውሰት ግን ለአርሰናል ምንም ያክል መጥፎ እንደሆነ ካዩ በኋላ ይህ ስምምነትም ሲፈጸም ማየት እንደማይችል ነው የተናገረው። ቻርልስ ዋት ሲናገር ክሪስቶፈር ኢንኩንኩ በቅርቡ ከአርሰናል ጋር እንደተገናኘ ያውቃለው፣ ነገር ግን ይህ ሲከሰት ማየት ግን አልፈልግም። እርግጠኛ አይደለሁም የአርሰናል ደጋፊዎች ክለቡ ከቸልሲ ሌላ ተጫዋች ላይ ያስፈረምም ማየት እንደሚፈልጉ እርግጠኛ አይደለሁም። እሱ ጥሩ ተጫዋች ነው። ምናልባትም በቸልሲ ውስጥም ሁሉንም ባህርያት ማሳየት ይችል ዘንድም በበቂ ሁኔታ አልተጫወተም። ነገር ግን አርሰናል እነሱን ወደ ላቀ ደረጃ ሊያሸጋግር የሚችል አጥቂ ሆኖ አላየው። ቻርልስ ዋትስ አክሎም ሌላ ተስፋ የቆረጠ የቸልሲ ተጫዋችን ማምጣት ስህተት ነው። ክሪስቶፈር ንኩንኩ በራስ የመተማመን ስሜትን ለማምጣት የሚታገል ተጫዋች ነው። የራሂም ስተርሊንግ አይነት ፈራሚ ማምጣት የመጨረሻ መሆን አለበት። ስለዚህም ይዘውር ሲሳካ የማየት ፍላጎት የለኝም ሲልም ጭምር ነው እንዲሁ የተናገረው። አርሰናልና ሊቨርፑል ምርጡን የክንፍ ተጫዋች ማስፈረም ባለመቻላቸው ተተችተዋል። አርሰናልና ሊቨርፑል የፓሪስ ሴንት ጀርሜኑን ኮኮብ ከቪቻ ክቫራስኬልያን ዝውውር ባለማግኘታቸው ተተችተዋል። የጆርጂያዊ ኢንተርናሽናል ባለፉት ጥቂት ዓመታት ውስጥ ዓለም አቀፍ ደረጃውን የጠበቀ ተጫዋች ሲሆን በመጀመሪያ በናፖሊ ስሙን በማስተዋወቅ በጥር ወደ ፓሪስ ሰን ዠርሜን ከተዘዋወረ በኋላ ማብራቱን ቀጥሏል። በሚያስደንቅ ሁኔታ ፓሪስ ሰን ዠርሜን ከሌሎች ከፍተኛ ክለቦች በዚህ ጥርም ያለምንም ፈተና ከቪቻ ክቫራስኬሊያን ማስፈረም የቻለ ይመስላል መስላል ማክሰኞ ምሽት እንግዲህ እንዲሁ በአውሮፓ ቻምፒየንስ ሊግ ምሽት የምናስታውሰው ነው። ክቪቻ ክቫራስኬሊያ ከአርሰናል ጋር በነበረው ጨዋታ ላይ በጣም ጥሩ እንቅስቃሴዎችን አሳይቶ እንደነበር የምናስታውሰው ነው። የ24 ዓመቱ ተጫዋች የአርሰናል ተከላካይ እንግዲህ ጥሩ ነገሮችን ወይም ጥሩ ምሽትን እንዳሳልፈው ያደረጋቸው ተጫዋች ነበር። ለፕሪሚየር ሊግ ክለቦችም ትልቅ ሀብት ሊሆን እንደሚችል ግልጽ ይመስላል። የአርሰናል ጋዜጠኛ ቻርልስ ዋትስ በጥር ወር ለአርሰናል ጥሩ ፊርማ ምንም አይነት እንግዲህ ፉክክር አለመኖሩ አስገርሞታል። ቻርልስ ዋትስ ልዩ በሆነው ከቼንዶ ኦፍሳይድ አምድ ላይ ሲጽፍም እንዲህ ብለዋል። ክቪቻ ክቫራስኬሊያ ልዩ ተጫዋች ነው። ጁሪያን ቲምበርን የሚያስቸግረው ብዙ አጥቂዎች የሉም። ነገር ግን ክቪቻ ክቫራስኬልያ በእርግጠኝነት ያንን በኤምሬትስ አሳይቶናል። ወደ ፓሪስ ሳን ጀርሜን ከሄደ በኋላ ያሳየው ብቃትን መመልከትና አርሰናል በናፖል እያለ የክም ተጫዋቹን ለማስፈረም አለመሞክራቸው አስገራሚ ነው። በወቅቱ አርሰናል ተጫዋቹን ዝውውር ላይ መኖር ነበረበት። እኔ ክቪቻ ክቫራስኬልያን ማየት ወዳለው የሚጫወትበት መንገድ አስደሳች ነው። እሱ ትክክለኛ የከም ተጫዋች ነው። እሱን ባገኘ ቁጥርም ተጫዋቾችን ቀንሶ የሚሄድ ተጫዋች ነው። በፕሪምየር ሊጉ ላይም ትልቅ ጭማሪ ይሆን ነበር። ሊቨርፑሎች እሱን ለማስፈረም ፍላጎት እንደነበራቸው አውቃለሁ። ነገር ግን ፓሪስ ሳን ጀርሜን ያለምንም ተቀናቃኝ ዝውውሩን ጨርሰው ነበር። ይሄ ዝውውር ጥር ላይም ተናግሬ ነበር። የእንግሊዞቹ ቡድኖች የሚቆጩበትም ይመስለኛል። ሲልም ጭምር ነው የተናገረው ቻርልስ ዋትስ። ማት ሴልስ በዚያ ውድድር ዘመን አሊሰንን በልጦ ታይቷል ሲል ያን ሌዲማን ይናገራል ይሆናል። የኖቲንግሃም ፎረስት ግብ ጠባቂ የሆነው ማት ሴልስ ከሊቨርፑል አሊሰን ቤከር የተሻለ የውድድር ዘመን እያሳለፈ ነው ሲል የሜል ስፖርቱ ባልደረባ ኢያን ሌዲማን ይናገራል። የዘንዶ የውድድር ዓመት ምርጥ ግብ ጠባቂ ተብሎ ሊመረጥ የሚገባዋል ብሏል። በ33 የፕሪምየር ሊግ ጨዋታዎች ላይ ሴልስ 13 ጊዜ መረቡን ሳያስደፍር የወጣ ተጫዋች እንደነበረ እንደነበር እናስታውሳለን። 108 ኳሶችን የሚያዳነ ሲሆን ይህም በአማካይ በአንድ ጨዋታ ሶስት ያዳነ ግብ ጠባቂ አድርጎታል። ቤልጅያማዊው 39 ጎሎችን ያስተናገደ ሲሆን በዚህ የውድድር ዘመን የኑኖ ኤስፕሬንቶ ሳንቶ ቡድን አንድ ደረጃን ማሳደግም ችሏል። ግብ ጠባቂው የወርቃማውን ጓንት ለማሸነፍ ውድድሩን እየመሩ ከሚገኙ ግብ ጠባቂዎች መካከል አንደኛው ነው። ከአሊሰን የተሻለ ግብ ጠባቂ ነው ብዬ አስባለሁ። የዓለም ምርጡ ግብ ጠባቂ ነው እያልኩ አይደለም፣ ነገር ግን በዚህ የውድድር ዘመን በፕሪሚየር ሊጉ ምርጡ ነው። የአርሰናሉ ዳቪድ ራያ በጣም ጥሩ የውድድር ዘመንን አሳልፏል። የብሬንትፈርዱ ማርክ ፍሌከንም ቢሆነ ጥሩ ነገሮችን አሳይቷል። እንዲሁም ክሪስ ሱተን የሊቨርፑል ግብ ጠባቂን ደግፏል። ብራዚላዊው በእያንዳንዱ ጨዋታ ዝቅተኛ ማዳንም አስመዝግቧል። ነገር ግን ይህ ሊገለጽ የማይችል እንደ ቨርጅል ቫንዳይክ እና ኢብራሂማ ኮናት ያሉ ተጫዋቾች ከፊቱ ስላሉ ባላቸው የመከላከል ብቃት ጭምር ነው። ሱተን ሲናገር ከዚህ የውድድር ዘመን መጀመሪያ ጀምሮ ሀሳቤን ቀይር ያለው እኔ፣ አሊሰንን እላለሁ። ድንቅ ግብ ጠባቂ ነው። በፕሪምየር ሊግ ምርጡና በዓለም ላይ ምርጥ ነው በዚህ ወቅት በእግሩ ጥሩ ነገሮችን ስለዚህም ምርጫዬ አሊሰን ቤከር ነው ሲል ነው ክሪስ ሱተን መረጃውን ያጋራው። ማንቸስተር ዩናይትድ በሪያል ማድሪድ ራዳር ላይ ያለውን ተጫዋች ለማስፈረም እንቅስቃሴዎችን ጀምረዋል። ማንቸስተር ዩናይትዶች ከፍተኛ ግምት የሚሰጠውን ካሜሮናዊ አጥቂ ክሪስቲያን ኮፋኔን እንግዲህ ከሴጉንዳ ዲቪዥን አልባሴቴ እንግዲህ ለማስፈረም ፍላጎት አሳይተዋል። የ18 ዓመቱ ተጫዋች ከሪያል ማድሪድ ጋርም ስሙ ተገናኝቷል። ይህ በእንዲህ እንዳለ ተጫዋቹን የሚፈልጉት የእንግሊዝ ክለቦች ማንቸስተር ዩናይትድ ብቻ አይደለም። እንደ ሙንዶ ዲፖርቲቮ ዘገባ ከሆነ ከኒውካስል ዩናይትድ ጋርም ከአስተን ቪላ ጋርም እንዲሁ ፉክክር ይጠብቃቸዋል። እነዚህ ሁሉ ክለቦች ተጫዋቹን ሊያዘዋውሩት በሚችሉበት ሁኔታ ላይ ግንኙነቶችን ያደረጉ ሲሆን ኮፋኔ የት እንደሚፈርም ለማየትም ክረምት ይጠበቃል። ወጣቱ ከፍተኛ ደረጃ ያለው ተጫዋች ይሆናል ተብሎ የሚጠበቅ ሲሆን ማንቸስተር ዩናይትድም ፊርማውን ለማግኘትም ይፈልጋሉ። ኮፋሬ ለማንቸስተር ዩናይትዶች የረጅም ጊዜ ኢንቨስትመንት መሆኑን ማረጋገጥ ይፈልጋል። ዩናይትዶች በዚህ ክረምት የማጥቃት ማጠናከሪያዎች ያስፈልጋቸዋል። ከቅርብ ሳምንታት ውስጥም ከበርካታ አጥቂዎች ጋር ስማቸው ሲያያዝ እንደነበር የምናስታውሰው ነው። ማንቸስተር ዩናይትዶች ለዓመታት ወጣት ተጫዋቾችን በማዘጋጀት ጥሩ ስራዎችን ሰርተዋል። የ18 ዓመት ወጣትም ድንቅ አቅሙን እንዲያወጣ ሊረዱት ይችላሉ። በዓለም ላይ ካሉ ትልልቅ ክለቦችም አንዱን የመቀላቀል እድሉ ለአጥቂው በጣም አስደሳች ይሆናል። በማንቸስተር ዩናይትድ ያለው አቅም ለማውጣትና ራሱንም የክለቡ ቁልፍ ተጫዋች አድርጎ ለመመስረትም ተስፋ ያደርጋል። ተጫዋቹ ባደረጋቸው ስድስት ጨዋታዎች አምስት ጎሎችን በማስቆጠር በአሁኑ ሰዓት በአስደናቂ ሁኔታ ላይ የሚገኝ ሲሆን፣ የውል ማፍረሻውም ቅናሽ ነው። ማንቸስተር ዩናይትዶች በአምስት ሚሊዮን ሮ እንግዲህ ሊያስፈርሙት የእሱን ፊርማንም ፉክክር ማሸነፍ ይችላሉ። እንግዲህ ወደፊት የሚታይ ጉዳይ ቢሆንም ስምምነቱን ለማስፈጸም ግን በፍጥነት መሄድ ይኖርባቸዋል ተብሎ ይታሰባል። በተመሳሳይ ሪያል ማድሪድም በቡድናቸው ላይ ተጨማሪ ጥራቶችን ለመጨመር ይፈልጋሉ እና ለወደፊት ጥሩ ቡድን ለመገንባት እየፈለጉ ያሉት ሎስ ብላንኮቹም የ18 ዓመቱን ልጅ መፈለጋቸው ምንም ነገር አያስደንቅም ሲል ነው ዘገባው እያሰፈረ እንደሚገኝ አሁን ላይ እየተገለጸው ሌላኛው የሚነሳው ጉዳይ ደግሞ አይደር ሚሊታው ወደ ሜዳ ሊመለስ ነው። የሪያል ማድሪዱ የመሀል ተከላካይ የሆነው አይደር ሚሊታው ለመጪው የፊፋ የዓለም ክለቦች ዋንጫ ዝግጁ ሊሆን ነው። ብራዚል ከህዳር ወር ጀምሮ ከሜዳ ውጭ ሆኗል። ሚሊታው ጉዳቱ ያጋጠመው እንግዲህ ከኦሳሱና ጋር በደረገው የላሊጋ ጨዋታ ላይ ነበር። የ27 ዓመቱ ተጫዋች በሰኔ ወር 2023 2023-2024 የውድድር ዘመን የመጀመሪያው የሊግ እንግዲህ ጨዋታው ላይ የኤሲኤል ጉዳት አጋጥሞት እንደነበር ይታወሳል። ያለፈው አመት ላይም ከስምንት ወራት በኋላ ካጋጠመው ጉዳት መመለሱ ይታወሳል። በዚህ አመት ያጋጠመው የኤሲኤል ከዚህ በፊት ካጋጠመው ጋር ተመሳሳይ ነበር። እንደ ቢን ስፖርት ዘገባ የአይደር ሚሊታው ማገገም ቢያንስ ዘጠኝ ወራትን እንደሚወስድ የሚጠበቃ ነበር። ይህም እንግዲህ ከውድድር ዘመኑ ውጭ ያደርጓል ተብሎ ነው የሚታሰበው። ሆኖም ግን በዲያሪዮ ላይ በወጣው ዘገባ መሰረት አይደር ሚሊታው በሚቀጥለው ክረምት በአዲሱ የፊፋ የዓለም ክለቦች ዋንጫ ላይ ለመጫወት ብቁ ይሆናል ተብሎ ይጠበቃል። ውድድሩ በጁን 14 በዩናይትድ ስቴትስ ይጀምራል። ይበንዲ እንዳለ አይደር ሜሊታዎ በዚህ የውድድር ዘመን ባደረጋቸው 17 ጨዋታዎች ግብና ሲስተም ማበርከት ችሏል። ሪያል ማድሪድ ከጥቂት ሳምንታት በፊት በሶስትዮሽ ፉክክር ውስጥ የነበረ ቢሆንም አሁን ላይ ግን ያለ ዋንጫ አመቱን የሚጨርስ ይመስላሉ። ማድሪድ ቤት ከኋላ መስመር ጉዳቶች በርክተዋል። ሩዲገር ከክረምቱ ውድድር ውጪ የሚሆን ይመስላል። ሜንዲ በድጋሚ ተጎርቷል። ካርቫሃልም የለም ማድሪዶች ከዓለም ክለቦች ዋንጫ በፊትም የተጫዋቾቻቸውን መመለስም ይናፈቃሉ ተብሎ ነው የሚታሰበው። ማንቸስተር ዩናይትድ ከ40 ሚሊዮን ዩሮ እስከ 50 ሚሊዮን ዩሮ የሚደርስ ዋጋም ከአንቶኒ ዝውውር ይፈልጋሉ። የማንቸስተር ዩናይትዱ የክንፍ መስመር ተጫዋች አንቶኒ በውሰት በሪያል ቤቲስ የውድድር ዘመኑን ሁለተኛ አጋማሽ በጥሩ ሁኔታ እያሳለፈ ሲሆን በሴቪያ ከተማ ከቡድኑ እንግዲህ ጥሩ ተጫዋቾች መካከል አንዱ ለመሆን በቅቷል። ዩናይትድ ከቅርብ ዓመታት ወዲህ ብቃቱን እየቀነሰውን ተጫዋች እንዲህ እንግዲህ ጥሩ ሆኖ መመልከቱ ያስደስተዋል። አንቶኒ በቀኝ ክንፍ እንግዲህ በሪያል ቤቲስ በማኑኤል ፔሌግሪኒ ስር ቋሚ ሆኖ እየተጫወተ ነው። አንቶኒ በስፔን ቡድን ባደረጋቸው 19 ጨዋታዎችም ወደ ስምንት ያክል ግቦችንና አራት አሲስቶችንም ማድረግ ችሏል። ቤቲስ አንቶኒ እንዲቆይ ይፈልጋሉ። ነገር ግን ማንቸስተር ዩናይትድ በዋናነት በቋሚ ሽያጭ ሊለቁት ይፈልጋሉ። የማንቸስተር ዩናይትድ እንግዲህ ዋጋ ከሪያል ቤቲስ አቅም በላይ ነው። ነገር ግን እንደ ኤል ቼረንጌቶ ዘገባ ከሆነ አትሌቲኮ ማድሪድ ስለ ብራዚላዊው የጠየቀ ሌላኛው ክለብ ነው። የ25 ዓመቱ ተጫዋች በስፔን ደስተኛ ይመስላል። አንቶኒ በሪያል ቤቲስ የመቆየት ፍላጎቱን የገለጸ ሲሆን፣ የስፖርቲንግ ዳይሬክተሩ ማኑ ፋር ማጆም ክለቡ እንግዲህ እሱን ለማቆየት መንገዶችን እየፈለገ መሆኑን አረጋግጧል። ምንም እንኳን የችግሩ ዋናው ነገር ሪያል ቤቲስ በአሁኑ ጊዜ ደሞዙን ለመክፈል የማይችሉ መሆናቸው ነው። አንቶኒ በሚቀጥለው የውድድር ዘመን በውሰት ለመቆየት ደሞዙን ሊቀንስ እንደሚችል ተነግሮ ነበር። ነገር ግን ዩናይትድ እሱን መሸጥ ስለፈለገ ተስፋቸው ጠባብ ነው። ዲየጎ ሲሞኔ 4 4 2 የጨዋታ መንገድን ለአንቶኒ ተስማሚ ይመስላል። አንቶኒ በሁለት ሚናዎችም መጫወት ይችላል። ስለሆነም አንቶኒ ወደ አትሌቲኮ የመሄድ እድል ይኖረዋል ተብሎ ነው አሁን ላይ የሚጠበቀው። ሪያል ማድሪድ ስፔናዊውን ተከላካይ ሊያስፈረም ይፈልጋል። ሪያል ማድሪድ በውድድር ዘመኑ መጨረሻ በግራ ተከላካይ መስመር እደሳ ለማድረግም ይፈልጋሉ። ነገር ግን ከስፔን ዋና ከተማ በወጣ መረጃ ማድሪዶች ወጣቱን ተከላካይ ለማስፈረም እየተዘጋጁ ነው። ፍሎሬንቲኖ ፔሬስ ካለፈው ዓመት ጀምሮ የባየር ሚኒኩን አልፎንሶ ዴቪስን በነፃ ለማስፈረምም አቅደው ነበር። የግራ መስመር ተከላካይ በዚህ ክረምት ለሎስ ብላንኮቹ ቅድሚያ አልሰጠም ነበር። አሁን ላይ ግን ዲያሪዮ አስ እንደዘገበው ሎስ ብላንኮቹ የቤኔፊካውን የግራ መስመር ተከላካይ አልቫሮ ፈርናንዴስ ካሬራስን ለማስፈረም እያሰቡ ነው። የፖርቱጋሉ ኃያል ክለብ ከስፔናዊው ተከላካይ ጋር ለመለየት 60 ሚሊዮን ዩሮ ይፈልጋሉ። ሪያል ማድሪድ ክፍያውን እንግዲህ የመክፈል ፍላጎት ባይኖራቸውም እሱን ርካሽ በሆነ ገንዘብ እንደሚያገኙት ያምናሉ። ካሬራስ ከማንቸስተር ዩናይትድ በ6 ሚሊዮን ዩሮ ወደ ቤኔፊካ የሄደ ሲሆን ተጫዋቹ ወደ ማንቸስተር ከማምራቱ በፊት በሪያል ማድሪድ አካዳሚ የነበረ ሲሆን ዩናይትዶች የ22 ዓመቱን ተጫዋች በ18 ሚሊዮን ዩሮ የመግዛት አማራጭ አላቸው። በቤኔፊካ በቆየባቸው የመጀመሪያ ስድስት ወራት ካሬራስ በሊዝበን አስገራሚ ጅማሪ አድርጎ ነበር። ነገር ግን በዚያ ውድድር ዘመን ብዙ ትኩረትን ስቧል። በባርሴሎና እና በአትሌቲኮ ማድሪድ በቻምፒየንስ ሊግ ጨዋታ ያሳየው ብቃት ብዙ ትኩረትን ማግኘት ችሏል። ተጫዋቹ በዚህ ውድድር ዘመን በ47 ጨዋታዎች ላይ አራት ተጎሎችንና አምስት አሲስቶችንም አድርጓል። ባርሴሎና በዚህ ክረምት የግራ መስመር ተከላካዩን ይፈልጋል ነገር ግን እንግዲህ አሁንም ቢሆን እንግዲህ ተጫዋቹን ለማግኘት ከስፔናዊ ዝውውርም ወጪ ከስፔናዊ ዝውውር ውጪም ይመስላሉ። ሪያል ማድሪድ ፍክክሩ የሚገጥመው ከአትሌቲኮ ማድሪድ ጋር ሲሆን በዚህ ክረምትም የግራ መስመር ተከላካዩን ይፈልጉታል። በተጨማሪም የካሬራስ ቤኔፊካ የውል ማፍረሻውን 42 ሚሊዮን ዩሮ መሆኑን ዘገባዎችም እየጠቀሙ ይገኛሉ። ጄንስ ሌማን አርቴታ ላይ ጥያቄ አንስተዋል። የቀድሞ የአርሰናል ግብ ጠባቂ ጄንስ ሌማን ሚካኤል አርቴታ ታላላቅ ዋንጫዎችን ማንሳት የሚችል መሆኑን ለማሳየት ጊዜው ያለቀበት መሆኑን ተናግሯል። አርቴታ በታኅሣሥ 2019 ዋና አሰልጣኝ ሆኖ ወደ አርሰናል ከተመለሰ በኋላ ሶስት ዋንጫዎችን ማንሳት ችለዋል። በ2020 የኤፍኤ ካፕ ዋንጫ በ2021ና በ2023 ደግሞ የኤፍኤ ኮሚን ሺልድ ዋንጫን እንዲያነሳ አድርጓል። ከቶክስፖርት ጋር በነበረው ውይይት ላይ ያን ሰለማን በኤምሬትስ ስለ አርቴታ አስተዳደር ቆይታ ሐሳቡን እንዲሰጥ ሲጠየቅም ምላሹን ሰጥቷል። እኔ አርቴታ በመጥፎ ጅምር የጀመረ ይመስለኛል። ነገር ግን ለሱ ብዙ ምስጋናዎችን መስጠት አለብን። ቡድኑን ለውጦታል፣ ቡድኑን ቀይሮታል። እናም አሁን በጣም የተረጋጋ እንዲሆንም አድርጓቸዋል። አርቴታ በሰራው ስራ ለአሁኑ ባለቤቶች ድንቅ ነው፣ ምክንያቱም ገንዘብ አውጥተው ጥሩ ቡድን አይተዋል። ነገር ግን በግልጽ በሚቀጥለው አመት ዋንጫ ማሸነፍ አለበት። በዚህ አመት ፕሪሚየር ሊግን ማሸነፍ ይችሉ ነበር። ማንቸስተር ሲቲ ትንሽ ወድቋል፣ ነገር ግን ሊቨርፑል እነሱን ተክቷል። በሚቀጥሉ አመት ማሸነፍ አለበት። ነገር ግን ዋንጫዎችን ለማሸነፍ ባህሪው ትንሽ መለወጥ ያስፈልጋል። አንዳንድ ጊዜ ሜዳ ላይ ጥንቃቄ ማድረግ ይኖርበታል። ዋንጫዎችን ለማሸነፍ እንግዲህ ከፈለክ የተለየ መሆንም አለብን። በሚቀጥለው ሳምንት እጅግ በጣም አስፈላጊ ጨዋታ አለባቸው። ያንንም ጨዋታ አሸንፈው ቢደሰቱ ምኞቴ ነበር። ነገር ግን ከቀጣይ አመት ጀምሮ ትልቅ ዋንጫ ለማሸነፍ ግን ማለም ይኖርባቸዋል። በ2022-23 እና በ2023-24 የውድድር ዘመን ሁለተኛ ሆኖ ያጠናቀቀው አርሰናል የ2024-25 የፕሪምየር ሊግ ዋንጫንም ባለፈው ሳምንት መጨረሻ በሊቨርፑል ተሸንፎ እንግዲህ ሰጥቷል። በእርስ በርስ ባደረጉት ጨዋታ ቻ ቢወጡም ነገር ግን ሊቨርፑል ሻምፒዮን መሆኑን ቀደም ብሎ አረጋግጧል። አርሰናል በ2024-25 የውድድር ዘመን በሁሉም ውድድሮች 30 አሸንፎ ስምንት ነበር። በዚህ የውድድር ዘመን ግን በፕሪምየር ሊጉ ሶስት ጊዜ ብቻ ነው የተሸነፉት። ቢሆንም ግን 13 ጨዋታዎችን አቻ ነው የወጡትና በዛም ብዙ ነጥቦችን እንዲጥሉ አድርጓቸዋል። ኤሪክ ቴንሃግ ከሪያል ማድሪድ ጋር የተያዘውን ሻቪ አሎን ዞን ለመተካት የላቀ ድርድር ላይ ነው። ኤሪክ ቴንሃግ ሻቪ አሎን ዞን ለመተካትም የላቀ ንግግር ማድረጉን ዘገባዎች ይጠቁማሉ። ቴንሃግ በጥቅምት ወር ማንቸስተር ዩናይትድን በአሰልጣኝነት ከተባረረ በኋላ ያለ ስራ የቆየ ሲሆን ወደ ሪያል ማድሪድ የሚያቀናው ሻቪ አሎን ዞን ለመተካትም ተዘጋጅቷል ተብሏል። በሪያል ማድሪድ ካርሎ አንቸሎቲን ለመተካት የተዘጋጀው አሎን ዞ ለመተካትም ቴንሃግ ከወዲሁ ተዘጋጅቷል ሲል የጀርመኑ ጋዜጣ ኪከር ዘግቧል። ካርሎ አንቸሎቲ ከብራዚል ብሔራዊ ቡድን ጋር ለ12 ወራት ኮንትራትም ከስምምነት መድረሱ ተነግሯል። ይፋም ተደርጓል። አሎንሶ በሌቨርኩዘን ያሳለፈው አስደናቂ ጊዜን ተከትሎ የማድሪድ ከፍተኛ ኢላማ መሆን ከቻለ ቆይተዋል። አሎንዞ በነጮቹ ቤት በተጫዋችነት አምስት ዓመታትን አሳልፏል። ባለፈው ዓመት ደግሞ ሌቨርኩዘን ሽንፈት ሳያስተናግድ የቡንደስሊጋውን ዋንጫ ያነሳ ሲሆን አሎንሶ ከማድሪድ በተጨማሪ በሊቨርፑል፣ በማንቸስተር ሲቲ ከዚህ ቀደም ሲፈለግ የነበረ አሰልጣኝ ነው። በዚህ ዘገባ መሰረት ሌቨርኩዘን ኤሪክ ቴንሃግን ቀጣዩ አሰልጣኝ አድርጎ እንግዲህ ለመሾም መፈለጉ ተዘግቧል። በዚህ የውድድር ዘመን በቡንደስሊጋ ሁለተኛ ደረጃ ላይ የሚገኘው ሌቨርኩዘን ከኔዘርላንዳዊ አሰልጣኝ ጋር የላቀ ንግግር እያደረገ ነው ተብሏል። በዩናይትድ አለቃነት በመጀመሪያዎቹ ሁለት የውድድር ዘመናት የሊግ ካፕንና የኤፍኤ ካፕ ዋንጫን ቢያሸንፍም ቴንሃግ በማንቸስተር ዩናይትድ በጥቅምት ወር ተባሮ ነበር። በየካቲት ወር ሲናገር ቴንሃግ በስራ ውስጥም ቀጣዩ እርምጃ ምን እንደሚሆን አላውቅም ሲል ገልጾም ነበር። አርሰናል እና ፓሪስ ሰን ዠርሜን በድጋሚ የተከላካዩን ዝውውር እየተመለከቱ ነው። 25 ሚሊዮን ፓውንድም ዋጋ አለው። አርሰናል የሮማውን ተከላካይ ኢቫን ንዲካን በክረምቱ ለማዞር እያሰቡ ቢሆንም ከቻምፒየንስ ሊግ ተቀናቃኞቹ ፓሪስ ሰን ዠርሜን እንዲሁም ከኒውካስል ዩናይትድ ጋርም ፉክክር ይገጥማቸዋል። አርሰናል እና ፓሪስ ሰን ዠርሜን በዚህ ክረምት ሁለቱም ክለቦች የሮማውን ተከላካይ ኢቫን ንዲካን ለማስፈረም ይፈልጋሉ። አይቮሪያኑ በጣሊያን ዋና ከተማ ክለብ የላቀ ደረጃ ላይ መድረሱን የቀጠለ ሲሆን በዚህም ሲዝን በሴሪኤው በሁሉም ደቂቃዎች ለሮማ ተጫውቷል። ነገር ግን መልቀቁ የማይቀር እንደሆነ እየተነገረለት ነው። የ25 ዓመቱ ተጫዋች በነፃ ዝውውር ከአይንትራክ ፍራንክፈርት በ2023 ወደ ኢስታዲዮ ኦሎምፒኮ የተዘዋወረ ሲሆን አሁን ላይ አርሰናል በዚህ ክረምት እንደ ጥሩ አማራጭም እየተመለከተ ነው ሆኖም ግን ከእንግሊዙ ሌላኛው ክለብ ኒውካስል ዩናይትድ ፉክክር ይጠብቃቸዋል። ከጣሊያኑ ጋዜጣ ላጋዜጣ ጋዜጣ ዴሎ ስፖርት በወጣ ዘገባ መሰረትም ማክፓይሶቹ በተጫዋቹ ላይም ክትትል አድርገዋል። እንዲሁም ደግሞ ፓሪስ ሰን ዠርሜኖች ከ25-34 ሚሊየን ፓውንድም ሊያወጣ የሚችለውን ንዲካን ለማስፈረም ዝግጁ መሆናቸውን የታወቀው የሮማው የተከላካይ እንግዲህ በፓሪስ ተወልዶ በፓሪስ ሰን ዠርሜን አካዳሚ መጫወት የቻለ ሲሆን ለመመለስም የሚፈልግ ይመስላል። ፓሪስ ሳን ጀርሜን ከዚህ ቀደም በፈረንሳይ ዋና ከተማ የተወለዱ በርካታ ተጫዋቾችን በወጣትነታቸው አጥተው በድጋሚ ለመመለስም ብዙ ወጪዎችን ሲያወጡ አይተናል። ምንም እንኳን የሰሜን ለንደኑ ቡድን ኋላ መስመሩን ለማጠናከር በሚፈልጉበት ጊዜ በኢቫን ዲካ ላይ ፍላጎቶችን በማሳየት የመጀመሪያ ውይይት ማድረጋቸው ተዘግቧል። የሮማው ኮከብ ለዝውውር አማራጮቹ ክፍት አድርጓል። በቅርቡ ለሌኪፕ ሲናገርም ወሬዎችን እሰማለሁ፣ ነገር ግን በሮማም ውስጥ እወዳለሁ። ለክለቡ ክብር አለኝ። በኮንትራቴ ላይም ሶስት ዓመት ይቀረኛል፣ ነገር ግን ምን እንደሚሆን ግን እናያለን ሲልም የተናገረው አርሰናሎች ዊሊያም ሳሊባና ጋብርኤል ማጋሌሽ በተጨማሪ በቂ ሽፋን ለማግኘት እየፈለጉ ነው። አርሰናሎች ጃኮቭ ክቬረን በመሃል ሜዳ እያጫወቱት ቢሆንም ወደፊት ግን ጥራት ያለው ተከላካይ ማግኘት ይፈልጋሉ። ፓሪስ ሴን ጀርሜን በበኩሉ የቡርኑን ካፕቴንና የተከላካይ ክፍል መሪ የሆነው ማርክ ፌንያውሰን የበለጠ ጥራት ያለው ተከላካይም ማምጣት ይፈልጋሉ ነው ተብሎ እየተነሳም የሚገኘው ሪያል ማድሪድ የሁለት ተጫዋቾችን ውል ለማራዘም እየሰራ ነው። ሪያል ማድሪድ በጁን 30 ላይ በርካታ ተጫዋቾቹን የኮንትራት ውጭ ይሆናሉ። እናም ከዚህ ቀን በላይ ደግሞ ሁለት ተጫዋቾችን ለማቆየትም ይንቀሳቀሳሉ። ነገር ግን የሚገርም ቆይታቸው ለተጨማሪ ሁለት ሳምንታት ብቻ ይሆናል። በዚህ ክረምት ወደ ሪያል ማድሪድ በአዲሶቹ የክለቦች የዓለም ዋንጫ ላይ ይሳተፋል በዩናይትድ ስቴትስ በሚካሄደው ውድድር ከጁን 14 እስከ ጁን እስከ ጁላይ 13 የሚቆይ ይሆናል። ጁን 30 ኮንትራታቸው የሚያልቅባቸው ተጫዋቾች በክለቦች ዓለም ዋንጫ መሳተፍ እንዲችሉ ማራዘሚያ መፈረም አለባቸው እና ሪያል ማድሪድ በተመለከተ ሉካስ ቫስኪዩዝ እና ሉካ ሞድሪች ላይ ይህንን ለማድረግም እቅድ አላቸው። ዲያሪዮ አስ እንደዘገበው ከሆነ ሉካስ ቫስኪዩዝ ና ሞድሪች እስከ ጁላይ 13 ድረስም ሁላቸውን ያራዝማሉ። በትክክል ለሁለት ሳምንታት ይህ ኮንትራት ይሰራል ሲል ዘገባው አመልክቷል። ሪያል ማድሪድ ለሁለቱም ተጫዋቾች የሁለት ሳምንታት ኮንትራት መስጠቱ አዋጭ ቢመስልም በዚህ ደረጃ ግን እስከ 2025-26 የውድድር ዘመን መጨረሻ ድረስ ተጨማሪ ማራዘሚያ ይቀርብላቸው እንደሆነ ለመናገር አስቸጋሪ ነው። ሪያል ማድሪድ ከሉካስ ቫስኪዩዝ እና ከሞድሪች አዲስ እንግዲህ የአንድ ዓመት ኮንትራት ላለመስጠት መወሰናቸው ባለፉት ሳምንታት ተዘግበዋል። ለአሁኑ የሉካስ ቫስኪዝ ና የሞድሪጅ ትኩረት በቀሪው የላሊጋ የውድድር ዘመን ላይ ይሆናል። ነገር ግን በክለቡ ከታቀደው በላይ በትንሹም ቢሆን እንደሚቆዩ ግልጽ ነው። ይህም ደግሞ ለነሱ ጥሩ ጭማሪ ይሆናል ተብሎ ነው የሚጠበቀው። ፔፕ ጓርዲዮላ የግማሽ ፍጻሜ ተፋላሚዎችን አውድሷል። ፔፕ ጓርዲዮላ በዚህ ሳምንት እንግዲህ ጨዋታዎች እንደነበሩ እናስታውሳለን። ባለፈው ሳምንት አርሰናል ና ፓሪስ ሰን ዠርሜን፣ ባርሴሎና ና ኢንተር ሚላን ጨዋታቸውን እንደነበሩ እንግዲህ እናስታውሳለን እና የሲቲው አሰልጣኝ ግን ጨዋታዎቹ አስደናቂ መሆናቸውን ነው እንዲሁ የተናገሩት። ጋርዲዮላ ለመገናኛ ብዙሃን ሲናገር ባርሴሎናን መመልከት እንደሚያስደስተውና እግር ኳስን በከፍተኛ ደረጃ የሚጫወት ከሆነ ስቴዲየሞች መቼም ባዶ እንደማይሆኑ ተናግሯል። በመቀጠልም በ2023 የፍጻሜ ጨዋታ ያሸነፉትን ኢንተር ሚላንንም አወድሰዋል። ጨዋታው ምን ያክል ቆንጆ እንደነበር አስገርሙኝ ነበር። ስለዚህ ለእነዚህ አይነት ጨዋታዎች ምስጋና ይገባቸዋል። በእንደዚህ አይነት አስደሳች ጨዋታዎች ላይ እንግዲህ ስቴዲየሞች መቼም ባዶ አይሆኑም። ስለዚህም ለሁለቱ የግማሽ ፍጻሜ ጨዋታዎች አመስጋኝ መሆን ይችላለሁ ምክንያቱም ሁለቱም ጨዋታዎች የማይታመኑ ድንቅ ነበሩ ብለዋል። በተለይ ደግሞ የኢንተር ሚላን እና የባርሴሎና ጨዋታ እጅግ አስደናቂ ነበር ሲልም የተናገረው ስቴዲየሞች መቼም ቢሆኑ ባዶ አይሆኑም። በእንደዚህ አይነት ምሽቶች ውስጥ ለረጅም ጊዜ ቆይቻለሁ። ውጤቱ ምንም ቢሆን ምንም በዛ ጨዋታ ላይ ባርሴሎና ግን ባደረገው ነገር ኮርቻለሁ። እኔ እንደማስበው ኢንተር ሚላን በቻምፒየንስ ሊግ ከገጠምናቸው ቡድኖች ከባዱ ነበር። ኢንተር በሽግግር በአካል ብቃትና በጥሩ ሁኔታ የተደራጁ ሲሆኑ እነሱን መግጠም በጣም ከባድ ነው። ሲሞኔ ኢንዛጊ የማይታመን አሰልጣኝ ነው። በፍጻሜው ጨዋታ ላይም ድንቅ ነገሮችን ያደርጋል ብዬ ጠብቃለሁ። ፍጻሜው ላይ አለ ብዬ እንግዲህ ያስባለሁ። ሁሉም ቡድኖች በፍጻሜው መሆን ይገባቸው ነበር፣ ነገር ግን ኢንተር ሚላን ዘንድሮ በጣም ጠንካራ ቡድን ነው ሲልም ጭምር ነው ሀሳቡን የሰጠው ፔፕ ጓርዲዮላ። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን ስለተከታተላችሁን ቆይታችሁን ከኛ ጋር ስላደረጋችሁ እጅግ እጅግ ከልብ አድርገን እናመሰግናለን። ፏርባሮ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረግኩኝ። ቪዲዮችንን ላይክ፣ ቻናላችንንም ሰብስክራይብ እያደረጋችሁ ከኛ ጋር የነበራችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ ወደድኩኝ። በቀጣይ ፕሮግራሞቻችን ዳግም ተመልሰ እንገናኛለን። መልካም ቀን እንዲሆንላችሁ ነው በአክብሮት የምመኘው።